ህገ መንግስቱን እኛ ስልጣን ስላለን አንቀደውም። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። መነሻ ሐሳብ መሻገሪያ ድልድይ መዳረሻ ብልጽግና ካልን በኋላ ተሻጋሪው ማን ነው ነው ማነው የሚሻገረው የሚሻገረው ትውልድ ነው አንተ አይደለህም ብልጽግናን የሚያጣጥመው ትውልድ ነው ባለቤት እንዳለው የአንተ ሚናና ስራ ምን እንደሆነ ካወቅ እናሳካዋለን ከተቀላቀለ ግን አናሳካው ትውልድ ስንል አንደኛ ኢትዮጵያ ምን ትምሰል ቢኮዝ፣ የኢትዮጵያ መልክና ምሳሌ አከራካሪ፣ አጨቃጫቂ ስለሆነ ብዙ ሀሳቦች የኢትዮጵያን ምስል በራሳቸው መንገድ ስለሚቀርጹ እና ግራ ስለሚያጋቡ ትውልዱ ኢትዮጵያ ምን አይነት መልክና ቅርጽ ይኑራት የሚለውን ጥያቄ ያነሳል። ሁለተኛ መንግስትስ ምን ይምሰል? የመንግስት አስተዳደር ስርዓት ምን ቢሆን ነው ህዝቦች በሰላም በጋራ በትብብር መኖር መበልጸግ የሚችሉት? ሦስተኛ ትውልዱ ራሱ ምን ይምሰል? ልንገነባ የምንፈልገው ትውልድ ምን አይነት ነው? እየፈጠርን ያለነው ትውልድ ግለሰባዊ፣ ማኅበረሰባዊ፣ ሀገራዊ፣ አህጉራዊ፣ ሉላዊ የዋንነቱ ምን ይመስላል? እነዚህን ጥያቄዎች መመለስ ግድ ይላል። የመጀመሪያው እዚህ ባለን ሰዎች የተሟላ ግንዛቤ ሊያዝበት የሚገባው ነገር ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። እያንዳንዱ ክልል በህግ በተሰጠው ስልጣን ለሰላም፣ ለልማት፣ ለብልጽግና ካለ ጣልቃ ገብነት የሚተጋ መሆን አለበት። ምን እስኪሆን የኢትዮጵያን ኤግዚስተንስ ጥያቄ እስከሚያነሳ ድረስ። ሁለተኛ ቋንቋ፣ ብዝሃ ልሳን የሚያስተናግድ መሆን አለበት። መልታይ ቋንቋ ተናጋሪዎች ባሉበት ሀገር ውስጥ እነዛን ኢምብሬስ ማድረግ ካልቻል በጋራ መቀጠል ያስቸግራል። ሁለት ሶስት ቋንቋ መልመድ ጠቀሜታውን ቅድም አንስቼላችኋለሁ። ሶስተኛ ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት ነው። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል እኔ ኦሮሞ ነኝ። ምንም ችግር የለውም ኦሮሞነቴ ኢትዮጵያዊ መሆኔ የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ። እኔ አብይ ነኝ። እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ሶስተኛው የሴቪክ ባህል ይጎልበት ሲባል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 በጋራ ለማደግ ጥረት የሚያደርግ በንግድ በኢኮኖሚ የሚተሳሰር መሆን አለበት። ይሄ ማለት ናሽናል ኢንትረስት ኮምፕሮማይዝ የሚያደርግ መሆን የለበት። ሶስት የግንባታ መሪዎች አሉት። ትውልዱ መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም መቆም አለበት ብሎ ያምናል። ስለዚህም ማስተካከል ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሀሳብና ተቋም ሀብት፣ ወረት ማንበር፣ ማቆየት ያስፈልጋል። በምን ስትራቴጂ ነው የምንገነባው ያላችሁ እንደሆነ አንደኛው በጎ ፈቃድ ማገልገል መስጠት መሰጠትም ልምምዱ ባህሉ ያደረገ መሆን አለበት። በጃፓን ሀገር ጽዳት አስቸገራቸው ይባላል፣ እና መንግስት ልጆች ከትምህርት ሰዓት ውጪ አካባቢያቸውን እንዲያጸዱ ያስገድዳል። ልጆች ካጸዱ በኋላ የተለመደ ሲሄድ ወላጆች ሶፍት ሲጥሉ ልጆች አንሹው አንሳው ይላሉ። እነሱ ስለሚያጸዱት ጠባቂ ሆኑ። በዛ መንገድ ባህል ተፈጥሮ አሁን ጃፓን ቆሻሻም ማየት ብርቅ ነው ጩኸትም ብርቅ ነው እዛ እዚህ ውከት የለም ሰው በሰላም ካመመው መተኛት ይችላል ከደከመው ማረፍ ይችላል እዚህ አይቻልም። ያን የሚቀይር ትውልድ ያስፈልጋል ሁለተኛ ዲጂታል አርበኝነት ዲጂታልን ኤምብሬስ ካላደረገ መጪው ዘመን መዋጀት አስቸጋሪ አታካች አደገኛ ስለሚሆን ቴክኖሎጂን ኤምብሬስ የሚያደርግ መሆን አለበት። ፋይቭ ሚሊዮን ኮደርስ ያልነው ለዛ ነው። ፋይቭ ሚሊዮን ኮድ የሚጽፉ ልጆች ካሉ ቴክኖሎጂ መሸከም ይችላሉ። ቢኮዝ ከፋይቭ ፐርሰንት ያላነሰ ሰው ኮድ የሚጽፋለን ማለት ነው። አሁን ኢንቨስት የምናደርገው ፋይቭ ሚሊዮን ኮደርስ ለነገው አስተማማኝ ፋውንዴሽን ይሆናል። ሶስተኛው የትምህርት ተሃድሶ ኦል ኢንቴሊጀንስስ የሚያነቃ የሚያነቃቃ መሆን አለበት። እኛ እየመራ ያለን ሰዎች ከሁሉ በላይ ኢሞሽናል ኢንቴሊጀንሳችን ያደገ መሆን አለበት። ሌላውን የማናቃቸውን ጉዳዮች ኤክስፐርቶች መጠቀም እንችላለን። ኢሞሽናል ኢንቴሊጀንስ ዊክ የሆነ ሰው ግን ችግር ነው፣ በጣም ችግር ነው። ለምሳሌ አንዳንድ ሰዎች ከሳይዛቸው በላይ ከስራቸው በላይ ያስጮሃሉ በቴክስት ስራቸው አይጮሁም፣ እነሱ ያስጮውታል። የላቁ የተሻሉ ለመሆን ያሰቃዩናል። በቴክስት ግን ምን እያደረጉ ነው ስንል ቢሮቸው፣ አይጮሁም፣ አይናገርም ስራቸው። ይሄ የኤሞሽናል ኢንቴሊጀንስ ችግር ነው። ሰው ሊያውቅ ይችላል ያለሁበትን፣ ነገሩ አለመገንዘብ ማለት ነው። ከሚሰራቸው ሰዎች ጋር ሰላም የላቸውም፣ ሌላ ስራ ግን ይመኛሉ። ባሉበት ሰላም የለም ኢንዱስትሪው ሰላም የለው ግን መንግስት አዳዲስ ስራዎች እንዲያመጣ ይጠብቃሉ። ሊኒየር የሆነ ኤክሰለንስ ሊኒየር የሆነ እድገት በሌላው ነገር ዝቅ ያደርጋል ማለት ነው። በሆነ ጉዳይ በጣም ጎበዝ ሆነን በሆነ ጉዳይ ዜሮ ከሆነ ይጓተታሉ። ኢሞሽናል ኢንቴሊጀንስ ላይ፣ ሆሊስቲክ የሆነ ኢንቴሊጀንስ ላይ ካላደገ በቀር በማትማቲክስ በፊዚክስ በኢንጂነሪንግ ብቻ መጎበዝ ሰውየው ሙሉ ያደረገው፣ ያ ደግሞ ማህበረሰብ አይገነባም፣ ተቋም አይገነባም ማለት ነው። የእኛ ትምህርት ስርዓት ሁሉን ኢንተሊጀንስ የሚያነቃ የሚያነቃቃ መሆን አለበት። የባህል ኢንዱስትሪ፣ የባህል አብዮት፣ የስራ ልምምድ፣ ትርፍ ሰዓት መስራት፣ በመንቀሳቀስ ውስጥ ያለን ልምምድ መፍጠር ያስፈልጋል ማለት ነው። ይሄ ማን ነው ትውልዱ ላይ ይሄንን ስንሰራ ነው የሚሻገር የሚያነብር የሚያቆይ የሚያጸና ትውልድ የሚፈጠረው። መነሻል መሻገሪል መድረሻል ተሻጋሪያል ማን ነው አሻጋሪው? አሻጋሪው የሀላፊነት መቀላቀል ካለበት የመሸከም ተግባር ተሰጥቶት እንድንሸከመው ከፈለገ ይዛባል ማለት ነው። የአንተ ስራ መሸከም ነው። ሰርቶ በላን እዚህ ያለው ተሸክመህ ድልድይ ሰርተህ ትውልድ ሰርተህ ማሻገር ነው ያንተ ፋንታ። እንጆ የሚያደርገው ያ የተሻገረው ትውልድ ነው። እኔው ሰርቼ እኔው ገንብቼ እኔው እንጆ ያርጌ እኔው አርፌ ካልክ ይቀላቀልና አይመጣም ውጤቱ፣ አይሳካም። አሻጋሪ ያልነው መንግስት፣ ካለንበት አረንቋ ወደምንፈልግበት ብልጽግና የማሸጋገሪያ መንገዱን የዘመነ ማህበረሰብ የበለጸገ ማህበረሰብ ለመፍጠር ሁለት ሶስት ነገሮች ማየት ተገቢ ይሆናል። የሽግግር ተዋንያን ሚና በመደመር በግልጽ ነው የተቀመጠው። መንግስት፣ ገበያ፣ ማህበረሰብ፣ ሁልጊዜ ርዕዮተ ዓለሞች በእነዚህ ጉዳይ ይሽከረከራሉ። ሼራቸውን ወደ መንግስት፣ ሼራቸውን ወደ ገበያ፣ ሼራቸውን ወደ ማህበረሰብ በማጉላትና ሌላውን በማኮሰስ የተሞከሩ ሙከራዎች በዓለም ላይ ያስገኙት ውጤትና ስብራት ታይቷል። ከዚህ ተምሮ ነው የሚወጣው የእኛ የስርዓት አማራጭ። የገበያ ጉለት፣ የመንግስት ጉለት፣ የስርዓት ጉለት አለ። አንደኛ በሊበራል ስርዓት ውስጥ ካፒታሊዝም የሚባለው መነሻ የሚያደርገው የመንግስት ጉለት አለ። ፕራይቬት ኢንቲቲስ ወይም ፕራይቬት ኢንዲቪጁዋልስ ቢዝነስን ኦውን እና ኮንትሮል ማድረግ አለባቸው ሚንስ ኦፍ ፕሮዳክሽን ዲስትሪቢሽን ኤንድ ኤክስቼንጅ ኦፍ ጉድስን ሰርቪስስ በፕራይቬት ኤንቲቲ ቁጥጥር ስር መዋል አለበት። ይህ በሚሆንበት ሰዓት የዋጋ ንረት እንዳይፈጠር በዲማንድ እና ሰፕላይ ይወሰናል። ዋጋ ሲመረት ባለ ፍላጎት ልክ ይወሰናል። ትርፍ ደግሞ ካለ ፕሮፊት ካለ ፕራይቬት ሴክተሩ ኢንቨስት ያደርገዋል፣ ተመልሶ ይፈሳል ወደ ማህበረሰብ። እና ፕሮዳክሽን ዲስትሪቢዩሽን ኤክስቼንጅ ኦፍ ጉድስ ን ሰርቪስስ ፕራይቬት ኢንቲቲ ኮንትሮል ማድረግ አለበት፣ የግሉ ድርሻ መሆን አለበት። በውድድርና ትርፋማነት መርህ ብቻ ነው እድገት የሚረጋገጠው፣ አሊያ ፈጠራና ፍጥነት አይመጣም ይላል። የመንግስት ሚናስ ስትሉት የግሉን ንብረት ባለቤትነት ፓተንት ጥበቃ፣ ምቹ ቤታ መፍጠር፣ ሰኪሪቲ ማረጋገጥ በቂው ነው ይላል። እንደኛ ያሉ ሀገራት ቢግ ጥያቄ ያነሳሉ ኢንፍራስትራክቸር ማን ይገንባ ብለው። ለምሳሌ ከጓንዙ እስከ ጅቡቲ ያለ አንድ ካርጎ ከቻይና እስከ ጅቡቲ ፖርት የሚደርስበት ዋጋና ከጅቡቲ ፖርት አሶሳ፣ ከጅቡቲ ጋምቤላ የሚደርስበት ዋጋ እኩል አይደለም። ከጅቡቲ ጋምቤላ በጣም ውድ ነው። ስንት አለም አቋርጦ የመጣው ካርጎ እኛ ጋር ከደረሰ በኋላ ከአንድ ጫፍ አንድ ጫፍ ለመሄድ ዋጋ በጣም ውድ ነው። ለምን? ኢንፍራስትራክቸር ውስንነት አለ። ባቡር የለም፣ ሃይዌይ የለም። ይህንን ጋፕ ማን ይገንባው? ማን ኢንቨስት ያድርግ? ፕራይቬት ሴክተሩ እንደሆን መንገድ ላይ ኢንቨስት ያደረግም እንደምታውቁት ለዚያም አልደረሰም። በዚህ ሂደት ውስጥ መቼ ነው እኛ ሰው ምን ሆነው ኢንፍራስትራክቸር ገንቢ ኃይል ካልተፈጠረ ችግር አለበት። በተለይ በማደግ ላይ ያሉ ሀገራት እንዲህ ያለውን ኢኮኖሚክ ስርዓት ኢምብሬስ ቢያደርጉ ለውጥ ሊያመጡ አይችሉም። የጠቀማቸው አሉ። ከነን ከኑ ያም ቢሆን ጥቂቶቹን በጣም ሀብታም አድርጎ ብዙዎቹን አዳክሟል። ወደ እኛ ሲመጣ ግን ክፍተቱ ይበዛል ይሉና ሁለተኛው ደግሞ የለም መንግስት መር መሆን አለበት፣ የገበያ ጉለት አለ፣ የግሉ ዘርፍ ትርፍ ብቻ ያግበሰብሳል፣ ስግብግብ ነው። ስግብግብ ስለሆነ ትርፍ ብቻ ስለሚያስብ ፍትሃዊነት አይረጋገጥም ይላል። ስለዚህ መንግስት የልማት አቅሞችን መቆጣጠር አለበት። መዋቅራዊ ሽግግርን በቀጥታ መንግስት መምራት ይገባዋል። ያኔ ነው ፍትሐዊ ተጠቃሚነት ሊረጋገጥ የሚችለው ይላሉ። እሺ፣ ይሁን መንግስት ሲቆጣጠር፣ ልማት ያምጣ ፍትህ ያረጋግጥ። ግን ብልጽግና ቅድም እንዳልነው ፈጠራና ፍጥነት ይፈልጋል። መንግስት ደግሞ አይፈጥንም፣ አይፈጥርም፣ ወይም ውስን ነው ፈጠራው ፈጠራና ፍጥነት ከሌለ ደግሞ ያ የምናስበው ፍትህ፣ ያ የምናስበው መዋቅራዊ ሽግግር ሊረጋገጥ አይችልም፣ መቀየር አለበት ብሎ የመደመር መንግስት ጉዳዩ የገበያና የፕራይቬት ሴክተርና የመንግስት ሳይሆን የስርዓት ስብራት ነው ይላል። ሲስተሚክ ፌሊየር ነው ይላል። ለምሳሌ አብዮታዊ ዴሞክራሲ ተራማጅ የፖለቲካ ልሂቃንና የኢኮኖሚ ልሂቃንን በኩላይ ተራማጅ የፖለቲካ ልሂቃን ለህዝብ አሳቢ፣ ተቆርቋሪ፣ እራሳቸውን እንደ ሻማ አቅልጠው ለህዝብ የሚተጉ ናቸው ይልና ሬንት ሲኪንግ ሲባል ፕራይቬት ሴክተር ነው ይላል። ግን አይታችኋል፣ እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር ያ የተዛባ ምልከታ እነዛ። ተራማጅ የፖለቲካል ልሂቃን ንጹህ ብፁህ አድርጎ የማሰብና የኢኮኖሚ ልሂቃን ደግሞ የሬንት ሲኪንግ ምንጭ ናቸው ብሎ ማሰብ ኢትዮጵያ ውስጥ ተሞክሮ አከሰረ። ስለዚህ ምናልኛ መንግስት የነጠረ የታወቀ ሚና የሚጫወትበት መንግስት ከፕራይቬት መንግስት ከህዝብ መንግስት ከአጋር ድርጅቶች ተቀናጅቶ የሚሰራበት የመደመራዊ ፈጠራና ፍጥነት ያስፈልጋል። ያ ነው ሁለንተናዊ ብልጽግና የሚያመጣው። ለምሳሌ ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላቅም። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት። ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ፕራይቬትም አይደለም ፓብሊክም አይደለም። ትብብሩ ያዋጣል ማለት ነው። ወንጪ ባለፉት ሶስት ወራት ሶስት ወር ብቻ አስር ሺህ የሳኡዲ ሰዎች ወንጪ ጎብኝተዋል። አስር ሺህ ሳኡዲ ብቻ ቦታ የለም አልጋዋ ትንሽ ናት ድንኳን እያሰሩ ማለት ነው። ቢበዛ አስቡት እንደሚያመጣ ወንጪ 10 ሺህ ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው ይሄ ትብብር። ሁለተኛ በመንግስትና በህዝብ ያለ ትብብር፣ ለምሳሌ አረንጓዴ አሻራ፣ ብዙ ጊዜ ብየዋል፣ 48 ቢሊዮን ዳላር ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይህ መንግስት ብቻውን ያደርገዋል? ያደርጋው አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። ኮሪደር ዴቨሎፕመንት አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ፣ መሬቱን ያለውን ሀብት ይዞ ባለሀብት አምጥቶ 70 30 40 60 እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች ማንኛውም ነገር ቢያንስ 30% ሼር አዲስ አበባ አለ። በአንድ በኩል ስራ እየፈጠረ ነው፣ በሌላ በኩል ከነዚህ የሚገኘውን ገቢ አስቡት። ከነዚህ በሚገኝ ገቢ ነገ መልሶ በርካታ ልማት ሊያመጣ ይችላል። በምን ሰራይ በመንግስትና በግል በመንግስትና በህዝብ ትብብር ነው። አሁን ሁለንተናዊ ብልጽግና ለማምጣት ጋቨርመንት ኢንተርቪን ማድረግ አለበት ያልነው ኢንፍራስትራክቸር ላይ ብቻ አይደለም። መንገድ ላይ ብቻ አይደለም። ለምሳሌ ኢንሳና ኤአይ ሰመር ኮርስ ብለው ወደ አንድ ሺህ የሚጠጋ ተማሪ ሁለቱ ክረምት ወስደው አስተምረው ሰርቲፋይ አድርገው ያወጣሉ በነፃ። አሁን ደግሞ ሁለቱም ስታርታፕ ቢልዲንግ አላቸው። ኤአይ ውስጥ የመንግስት ቢሮ አለ ከጎኑ ደግሞ የስታርታፕ ቢሮ አለ። ጂ ፕላስ 4 ጂ ፕላስ 5 የሚሆን ትንሽዬ ህንፃ ገንብተው ኮምፒውተር፣ ወንበር፣ ኤቭሪቲንግ ዋይፋይ አዘጋጅተው ተማሪ አወዳድረው ከነ ሐሳቡ መጥቶ ሶስት አራት ወር ተቀምጦ እነሱ ጋር አንድ ብር ሳይከፍል ለቢሮ ለኢንተርኔት ሳይከፍል ፕሮጀክቱን እየሰራ ከፕራይቬት ሴክተር ጋር አያይዘውት ማሽኑም እያደረጉ እያባዙ ያወጡታል። መንግስት በራሱ ገንዘብ በራሱ ስፔስ በራሱ ጊዜ አዳጊ ትውልድን መልምሎ አስተምሮ አብቅቶ ከኢንዱስትሪ ጋር አስተሳስሮ ማውጣት መቻል ልክ መንገድ እንደ መሳት ያለ ኢንተርቬንሽን ነው። እንዲህ ያለውን ሁለንተና የብልጽግና ሊያረጋግጥ የሚችል መደመራዊ ፈጠራና ፍጥነት ሊናረጋግጥ ነው። የስታርታፕ ኮንሰፕት በጣም ከፍ ያለ ሀሳብ ነው። ቢሮ ሰርተ ኮምፒተር አዘጋጅተ ጎበዝ ወጣት ታዳጊ አምጥተ አሰልጥነ ፕሮጀክት አሰርተ ጋይድ አርገ ፕሮጀክቱን ደግሞ ማርኬት እንዲወስድ አገናኝተ ከባለ ሀብት ጋር ስራ እንዲፈጥር አድርገ መውለድ ብዙ በአፍሪካ ምድር የተለመደ ልምምድ አይደለም። እንዲህ ያለውን ነገር በመስራት ነው ሲስተሚክ ፌለር የምንሞላው እንጂ ሀብታሙን ሬንት ሲከር ነ እያል ሰጪ ነው እንጂ ተቀባዩን ብፁህ እያደረግን ተቀባዩን ሳነካ ሰጪውን ደሞሬን ሲከብለን የምናመጣው ልማት የተሟላ ብልጽግናን አያረጋግጥም። በነገራችን ላይ እነዛ ተራማጅ ፖለቲካ ሊቃን የተባሉ ሰዎች በጣም በጣም ሀብታሙ ኢንዲቪጁአልስ ሀብታሞች ቢታዩ እነሱ ናቸው። በዱባይ በአዲስ አበባ በምናምን በጣም ሀብታሞች እነሱ ናቸው። የተዛባ መልከታ ነበር። ውጤቱም የፈረሰ ነው የከሰረ ነው። ከዚያ ወጥተን በእኛም በእነሱም ያለውን ሲስተሚክ ፌሊየር ለይተን በሲስተም በቴክኖሎጂ አግዘን ጋፕ እዚህም እዛም እንዳለ አምነን ብንሰራ ግን፣ ልክ አዲስ አበባ እንዳደረገው ዊዝን ኤ ፊው ይርስ 1.5 ትሪሊየን ጆይንት ቬንቸር ኢንቨስትመንት መሳብ እንችላለን ማለት ነው። እንዲህ ባለው መንገድ ነው የሽግግር ስርዓቱ የሚረጋገጠው። የመደመር ባህሪያትስ አንዱ የመደመር መንግስት ባህሪ ምናባዊ ጥልቀትና ከፍታ ነው። ስራን ጀምር ሲባል ይሄ ጉዳይማ አይሳካም፣ ሲሳካና ስናይ ደግሞ ማናግዞ ነው የሚለው ጥያቄ በብዙዎቻችን ጭንቅላት የሚመላለስበት ዋናው ምክንያት ሪሶርስን እንጂ ሶርስን ስለማናውቅ ነው። የሶርስ እና የሪሶርስ ዝምድናን በትክክል ያልተረዳ ሰው የሚያገኘውን አንጡረ ሀብት፣ አንጡረ እውቀት፣ አንጡረ ጉልበት ደምሮ ፍሬ ሊያፈራ አይችልም። ሶርስ ማወቅ ያስፈልጋል። ሶርሱ ኔቸር ነው። ሪሶርስ ከዛ የሚቀዳ ነው። ሂውመን ሪሶርስ ሲባል የሂውመን ባለቤቱ ሶርሱ ኔቸር ነው። ማይኒንግ ሲባል ሶርሱ ኔቸር ነው። ማይኒንግ ከሶርስ የተቀዳ ሪሶርስ ነው። ብዙዎቻችን ሶርስን ሳናይ ሪሶርስ ከሪሶርስም የካፒታል ሪሶርስ ብቻ ስለምናይ ሌሎችን አናንቅን እና አሳንሰን አሰናስለን የምናመጣውን ልማት ማሰብ አንችልም። ምናባዊ ጥልቀትና ከፍታ ያለበት ምክንያት መደመር አይዲያ ማለት ምን ማለት ነው? ሥርወ ቃሉ የቃሉ መሰረት አይዲያ ማለት ቱሲ ማለት ነው። አይዲያ ማለት ማየት ማለት ነው። በኋላ አድርጎ አድርጎ የተሰናሰለ ሀሳብ የሚለው ጥቂቷን ዘር ከማየት ተነስቶ የሚሰናሰል ሀሳብ ሆኖ ንድፍ ሆኖ የሚተላለፈው። ኢማጂኔሽን ማለት ምን ማለት ነው? ኢሜጅ ማለት እኮ ነው። ኢማጂን ማድረግ ኢሜጅ ከማድረግ ይመጣል። ከዚህ ቀደም በተደጋጋሚ እንዳሳሁላችሁ የሌፍት ማይንዳችን እና የራይት ማይንዳችን ስራ ለየቅል ነው። የሌፍቱ ኑሜሪክ አናሊሲስ ሊንግስቲክ ነው። ማድመጥ፣ መረዳት፣ መናገር የሌፍት ብሬናችን አካል ነው። በኢሜጅ ማየት ግን የቀኙ ነው። ኢማጂኔሽን በቀኝ ጭንቅላት የሚሰራ ነው። ቀኙን አደንዝዞ ግራውን ብቻ መጠቀም ወይም ግራውን አደንዝዞ በቀኙ ብቻ ማየት ሙሉ ብልጽግና አያመጣም። መሰናሰል አለበት። ምናባዊ እይታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረን ይገባል። ጊዜ ሳይገድበን ቦታ ሳይገድበን አልቀን አርቀን አጥልቀን ማየት መቻል አለብን። ሦስት አጥሮች ተሻግረን ማየት ስንችል ነው ኢማጂኔሽን ውጤታማ የሚሆነው። አንደኛ የእውቀት አጥር በእውቀት ውስንነት ሳንገደም የቦታ አጥር፣ የጊዜ አጥር ተሻግረን ማየት ስንችል ነገን አስበን ዛሬ ለመገንባት ያግዘናል። በጊዜ ክፍልፋይ ውስጥ ተጨባጩ ዛሬ ነው፣ የሚጨበጠው ዛሬ ነው። ስለ ትናንትና ማወቅ ይቻላል፣ ማጥናት ይቻላል፣ መለወጥ ግን አይቻልም። ትናንትናንም በሙሉ ማወቅ አይቻልም። በሙሉ ማወቅ አይቻልም። የተጻፈው ብቻ ነው ያለው ብዙ የቀሩ ጉዳዮች ስላሉ እሱንም መቀበል እንጂ መለወጥ አይቻልም። ነገ ደግሞ እምንተልመው፣ እምንሰራው፣ እምናስበው ነው እንጂ በተሟላ መንገድ ዲፋይን የምናደርገው አይደለም። ነገ አነውም ስለሆነ በጊዜ ሽርፍራፊ ውስጥ የሚጨበጥ የሚዳሰስ የኔና የእናንተ የሆነው አሁንና ዛሬ ነው። እሱም መጠቀም ስንችል ነው የተሻለ ነገር ልጆቻችን ሊኖራቸው የሚችለው። የጥልቀት ከፍታ፣ የማስተናሰል ከፍታ፣ ከችግር ባሻገር የመሆን ከፍታ ያስፈልጋል ማለት ነው። ሁለተኛው የማድረግ ፍላጎትና አቅም ነው። እውነታውን የተረዳ ለእውነት የሚጎዳ አመራር ያስፈልጋል በትጋት የሚሠራ በአርያነት የሚመራ ትጋት ከቦታ ቦታ ይለያያል ምንም ጥርጥር የለውም አንዳንዶች እንደ አንበሳ የሚተጉ አሉ ስለ ሰሩም ውጤት አይተናል በዛው ልክ ደግሞ የማይተጉ አሉ ጀምሮ የሚፈጽም አልሞ የሚጨብጥ መሆን አለበት ባህሪያቱ እንደ መንግስት የመደመር መንግስት ካሉት ባህሪያት አንዱ በአራቱ አይ የሚነሳው የመጀመሪያው አይ ኢንትረስት ነው። ለብልጽግና፣ ለማደግ፣ ለመለወጥ ፍላጎት አለ ወይ? ሁለተኛ፣ ፍላጎት የወለደው አይዲያ አለ ወይ? አይዲያውን ከግለሰብ ወደ ማህበረሰብ ከአንድ ሰው ወደ ተቋም የሚለወጥ ኢንስቲቱሽናላይዝ የማድረግ ጅማሮና ስራዎች አሉ ወይ? ተቋም ኢምፕሊመንት ያደርጋል ወይ? ኢንትረስት፣ አይዲያ፣ ኢንስቲቱሽን፣ ኢምፕሊመንቴሽን አራቱን አይ ሲሟላ ፍላጎትና አቅም ወደሚጨበጥ ነገር ይቀየራሉ ማለት ነው። ተስፋ ማጣት ፍላጎትን ይገለዋል። አቅም የቱንም ያህል ቢገዝፍ ፍላጎት ከሌለበት ትርጉም የለውም። ተስፋ በማድረግ ፍላጎት መጨመር፣ ፍላጎት በመጨመር የማድረግ አቅም ማሳደግ ያስፈልጋል። የተያያዙ ጉዳዮች ናቸው። ፍላጎት ለመኖር፣ ለመዝለቅ፣ ለመቀጠል ሁላ የሚያስፈልገን ነገር ነው። በ1950ዎቹ ሳይንቲስቶች አንድ ምርምር አካሄደው ነበር። አይጦች ላይ በርከት ያሉ አይጦች ወስደው ኤክስፐርመንት ሰሩ። አይጦችን በውሃ የተሞላ ገንዳ ውስጥ ጨመሯቸው። እነዛ አይጦች ለ15 ደቂቃ ብቅ ጥልቅ ብቅ ጥልቅ እያሉ እራሳቸውን ለማዳን ሙከራ አደረጉ። ከአስራ አምስት ደቂቃ በኋላ መውጣት አንችልም የመዳን ተስፋው የመነመነ ነው ብለው ያን ኤፈርት አቋርጠው ወደ ውሃው መስጠም መግባት ጀመሩ። በቅጥልቁ እየቀረ መስመጥ ጀመሩ። ያኔ ሳይንቲስቶች ተስፋ እንደቆረጡ አውቀው አይጦቹን አወጧቸው።